አንተ ምን አባ ነው ምታሽ ቀልጠው አሜሪካ ነች ኢራንን ምትፈራው እስራኤል ነች ኢራንን ምትፈራው አላች። ይኸው ቢቢ ኔታናሁ የእስራኤል ጠቅላይ ሚኒስትር ወጣ እኔ ከአረብ ሁሉ ተጫውል ቃል የመን፣ ሶሪያ ምን ሎጂ ሎኩፍ እንዳለ ሁሉ ሆኖ እንደ ኢራን አያስፈርንም ያስፈረንም ኢራኖች ያስፈሩኛል። እኔ ከ በጣም እንትን ምሁር ነኝ አላልኩም፣ ማወራውን ግን አውቀዋለሁ። ለዚህ ነው ነገ ከነገዳ እውነቱ እንደሚወጣ ስሎም ማቅ ፈርተዋል ያልኩበት ምክንያት እኮ ደግሞ የነገርካቸው በአጭሩ፣ ትራምፕ ጠዋት የተናገረውን ከሰዓት የተናገረውን ማታ ሲቀያይር ስትሄድ ዋ ምን አይነት ድንቁጥ ነው! ፈርተ ነው እየጎረፈተ ነው አያስብልም? እንደ ኔታናሁ እኮ መኝታ ቤት ሁለት ጊዜ እኮ ነው ድሮ በድሮን እኮ መኝታ ቤት ሁለቱ ጊዜ ሶስቱ ጊዜ ሙከራ የተደረገ አላለም እንደ ኔታናሁ እውነት እኛ ሀገር ሰዎች ያለ እውቀት ስናሽቃብጥ አውቀን የምናወራው ነገር ችግር የለም ያለ እውቀት ስናሽቃብጥ ግን እንዞጎንናለን። እውነቱ ነው መላጫ እነሱ የሚናገሩትን የኛ ሀገር ሰዎች ሾ መጥጣል። ማንም ይፈራ፣ አሜሪካንም ይፈራ፣ አሜሪካ ከትሸነፋለች አላልኩም። እነዚህ ሰዎች ግን ማንቁርት ለማንቁርት ተያይዘው ወደ መቀመቁ ሊገቡ አስበዋል። በጣም አደገኛዎች ናቸው እነዚህ ህዝቦች፣ ኢራኖች። አቶ እኔ አማርኛ እንዴት አድርጌ ነው ማስረዳው አጦረኝ። ከእውቀቱ በሽ ነው፣ አማርኛው በሽ ነው። ግን እንዴት አድርገን ነው ግባባ እኔ ተናገርክት እኮ የኢራን ሚሳይሎች እን በምሳሌ ላስረዳች። አሁን ኢራን ያዝች፣ ይሄ ፋታ ሁለቶ የሚባለው ስዊች የሚባለው ሃይፐርሶኒክ ሚሳይል ባህር ዳርን በሁለቱ ደቂቃ ተኩል በሞቶ ሰከንድ እየሰማችን፣ በሞቶ ሰከንድ እኔቶነ ስቼ የአንበር ሰዋል ከፍቶ የኢራን ሚሳኤል ባህርዳር ይገባል፣ ቦረና ይገባል፣ ቤንሻንጉል ይገባል።

አሁን እንግዲህ በሃይፐርሶኒክ ሚሳኤል እንደ ራሽያ በዓለም የተራቀቀ የለም ነው የሚባል። ሃይፐርሶኒክ ሚሳኤል ፍለጋ ራሽያኖቹ ኢራንን ደጅ እየጠነ ነው ስላቸው አታምንኝማ። ሃይፐርሶኒክ ሚሳኤል ፍለጋ ማን ነው ራሽያኖች፣ ከማን ከኢራኖች። መርዶ ነው የሆነው የእስራኤልና የኢራን ጦርነት። በነገራችን ላይ በዓለም ላይ ካስደነገጣቸው አገሮች አንደኛ ራሽያን። ለምን ይሄንን እጅግ በጣም የተራቀቀ ሃይፐርሶኒክ ሚሳኤል በቅናሽ ወይም በነፃ ማለት በምትችሉት ዋጋ እየተሸጠ ያለው ለራሽያ። ስለዚህ ራሽያ ነችን እንደ ልባቸው ኢራን ላይ ማነው፣ ዩክሬን ላይ የሚያዘንቡትን ሃይፐርሶኒክ ሚሳይል የሚገዙት ከማን ነው? ከራ ኢራን ትልቅ መርደን ይሄ ጦርነት ሲያ አሁን ኢራን ለራሽያ ማምረትቷ ለራሷ ማምረት ውስጥ ገባች። ሀያ አራት ሰዓት ሀያ አራት ሰዓት ቆይቆይ፣ የራሴ ጉዳይ ይቀድማል ብለው ባህር ሰርጓጃቸው ድሮ ናቸው። ሰሞኑን አይታጀታን የኢራንን ባህር ሰርጓጅ የኢራንን ባህር ሰርጓጅ አይቷችሁታል ወይ ነው አጥፍቶ ጦፊ አጥፍቶ ጦፊ። ባህር ሰርጓጅ የመቶ ቢሊዮን ብር ባህር ሰርጓጅ እና የአሜሪካን መርከቦች የኢራን የመቶ ሺህ ብር ባህር ሰርጓጅ እና እኔ ሙላቸውም። በእውቀት እናውራ፣ ሰውም እንዳይታዘበን እንዳያሽሟጥጠን፣ ምናውራው ነገር ነገ የማናፍርበት እንዳይሆን፣ በእውቀት እናውራ። ምላችን ለዚህ ነው፣ በእውቀት ነው ማውራት ያለት። አሁኑ ኔታናሁ ወቶ እኔ ኢራኖቹ ፈርቻቸዋለሁ ሲል ኢራኖቹ ይጠግባሉ፣ ይንቁኛል፣ ያንጓጥጡኛል አይልም። ምክንያቱም እውነታው ያ ስለሆነ ነው። ይህን ነገር በደመ ነፍስ አይደለም እኮ ኔታንያው ያወራው የእስራኤል ጠቅላይ ሚኒስተሩ ከአረብ ከሁሉ ተደምረን ካል እንደ ኢራንም ያስፈራኝ የለም፣ የኢራኖቹ ጉዳይ በጣም ያስፈራኛል ያለው ኢራኖቹ እንዲንቀባረሩት እንዲኮሩበት። አሁን ይህን ስናገር ደግሞ ኢራኖቹ የልብ ልብ ይሰማቸዋል። ያ ቃል ያ ቃል፣ ነገር ግን እውነታው ያ ስለሆነ ነው። የዓለም ህዝብ ማወቅ ስላለበት ነው የእስራኤል ህዝብ ማወቅ ስላለባት ነው። የሚያስፈራ ድባብ ነው ያለው። ኢራኖች ወተምን ቢሉ ጥሩ ነው። እሱ ተናገረ አይደለ? ወዲያው በደቂቃ ልዩነት ወጥተው ኢራኖች አዎ እናስፈራችኋለን አሉ። እንደዚህ ይሉ። አዎ እናስፈራለን። አምስቱ በመቶ ነው አቅማችን፣ የትጥቁም ነው አምስቱ በመቶ ገና ለሙከራ መሳሪያቻችን ለሙከራ ስናወጣ ነው የጦርነቱን ያስቆማችሁብን። ያ ልክ እናጣጭ ይህም የኔ ንክክር አይደለ፣ እውነት ነው ምላቸ እኔ

ሞተት ነው እንዴት እኛ ሳናየው እንደዚህ እያሉ ድርግም የአሜሪካን መሳሪያዎች በተኙበት ድርግም ድርግም። ውዱ ውዱ ውዱ ማነው ያደርገው ይህ ሻ አይድረድ በትንሽ ምር ነው የሚሰሩት ኢራኖችው። ቴክኖሎጂው ኬት መጣ ምንም አይታወቅም። እውቀቱ ኬት መጣ። እነዚህን ሰዎች ከዓለም አግልለን በማዕቀብ ገርፈን እጅና እግራቸውን በማዕቀብ አስረን ቁጭ አድርገን ይሄ ሁሉ ትምህርት ይሄ ሁሉ እውቀት ኬት አመጡ? እነዚሁ ኢራኖችው ምንም ያውቅ ምንም እና እኛ ስንናገር ወገነቼ እነጎ ሰው ምን ይለናል ብለን እያሰብኩ ነው የምናገረው። እኔ ትዝብት ውስጥ ላለመውደቁ ነው የምሞክረው። ምክንያቱም በቪዲዮ ማስረጃ የተያዘ ነገር ነጎ እውነት ሲወጣ ማፈር ይመጣል እና ፈርተናል ያሉት በምክንያት ነው። በተለይ ለዚህ ሉዚ መብረቅ የሆነ ሃይፐርሶኒክ ሚሳይል እንዴት ነው አኳሆኑ? አሁኑ እኮ ቁርጥራጭን ኮ እየሰበሰብኩ ነው አሜሪካኖች። ቁርጥራጭ ሃይፐርሶኒክ ሚሳይል ነዶ ተበታትን የወደቀው ይጎርማጫል እየሰበሰቡ ነው አሜሪካኖቹ፣ ለማጥናት ምን አባታቸው ለነዚህ ሰይጣን የሆኑ ኢራኖች እንዴት አድርገን የሰርጥ እያሉ የአሮጌ እንት ቆርቆሮ ነው የወደቀውን ብረቱ የነዶ ነው የተቃጠለ ነው። የኢራንን ሃይፐርሰኒክ ሚሳይል እየሰበሰቡ እንደ ቁሬዲው ቁሬዲው እንደሚሉት እየሰበሰብ ገና እሱን መፈተሽ መወርበር እንዴት አድርገን ሰርተን ለነዚህ አጭር ባሪያች እያለ አሜሪካኖች ዶንግጥ እና እኔ ምንድን ነው ሉላቸው ፈለኩት ይሄ ጦርነት እስራኤል ሽነፋል ማለት ይ እያልኩት ያለሁት አሜሪካኖቹ ይሸነፋሉ ማለት አይደለም። ነገር ግን እጅግ በጣም ዘግናኝ ዋጋ ይከፍላሉ። ኢኮኖሚያቸውን በትሪሊዮን ዶላር በአፍጢሙ ይተክላሉ። ኢራኖቹም ቃል በቃል እንዳሉት ሀያልነታቸው እንዲያከትም እናደርጋለን ነው አላ ምስኩሬ ነው እንዳሉት ሀያልነቷ፣ የአሜሪካ ሀያልነት አዘቅት ውስጥ ሊገባ ይችላል የሚል ግምት ነው እንጂ አሜሪካኖቹ ተሸንፈው አልቅሰው ወደ ቤት ይገባሉ አይደለም። ያው ሽንፈት በለ መርከቡ ከነደደ ወታደሩ ካለው መሬትን መሬት መቆጣጠሩ የሚባል የለም። አሁን ሲጀመር ድንበርም አይገናኝም። እንጂ አሁን ለምሳሌ ይሄ መደበኛ የምታስቡት አይነት ጦርነት ኢራኖች የእስራኤልን መሬት ወረው ወይም ደግሞ እስራኤሎች የኢራንን ወረው ወይ አሜሪካ እንደ እንደ የለም እንደዚህ አይነት ጦርነት የለም፣ የለም። ስለዚህ አሁን ያለው ምንድን ነው ያለህን የሚሊተሪ አቅም ማፍሮክሮክ እና በአንተ ላይ የበላይነቱ ፖለቲካዊም፣ በሚሊተሪም፣ በሌሎች ጉዳዮችም መውሰድንም እና ይሄ ነገር አዝማሚያው አደገኛ ነው። ለአሜሪካኖቹ በጣም አደገኛ ነው። ያ ነው ድንገተኛ የተኩስ አቁም እንዲደረግ ለማደራደር ለመሞዳሞድ ጥረት እየተደረገ ያለው ለዚህ ነው። በነገራችን ላይ ኢራኖችም አሁን የተኩስ አቁማንም ይሁን አንዳንድ ነገሮችን ጊዜ ለመግዛት ነው እያደረጉት ያሉት ያደረጉት ያሉት ነገር ምንድነው፣ ጊዜ ለመግዛትና የበለጠ ለመደራጀት ነው። ኢራኖችም ጊዜ አሁን ትናንትና ለምሳሌ የአሜሪካን የድርድር ጥያቄ ተቀብያለሁ ብላለች ኢራን። ይሄ ምንድነው? ተንኮል ነው። ሲያስቡት ለምን የተወሰነ ጊዜ አንወስድም? ለዛች ለዩራኒየማም ይሁን ለሌሎች ለሃይፐርሰኒክ ሚሳኤልም ቶሎ ቶሎ በብዛትና በጥራት ለማምረት ጊዜ መውሰድ አለብን የሚለውን እችን ጊዜ ለመውሰድ ነው። እችን አሜሪካኖችም ያውቃል የኢራኖችም ያውቃል። ኤኒዌይስ እንደዚህ ወሰብሰብ ያሉ ጉዳይ ለእሱ እንደሆነ ሰፋ ባለ ፕሮግራም የምናየው ይሆናል። ዛሬ ወደ ሚዛናችን የመጣ የመጣ ነው እንግዲህ የኔታናሁ ሀሳብ ብቻ ነው ያስፈራል ምክንያቱም ይዞት ያለ ቴክኖሎጂ ለእውቀት የሚሰጡት ለምርምር የሚሄዱበት ርቀት በጣም ያስፈራል። ባለች ኢኮኖሚ አውቃቅት ነው። እንግዲህ ተመልከቱ እንግዲህ እንደ ልባቸው ሽጠው ለውጠው በቴክኖሎጂ በሳይንስ ከመላ ዓለም ጋር ግንኙነት ቢኖራቸው ምን ሊፈጥሩ ነበር ነው። እነዚህ ኢራኖች ይህን ማሰብ በጣም በጣም በጣም ክባድ ነው እና ይሄ የኔ ሀሳቡ ነው። ኤኒዌይስ በሰፊው እንመለስበታለን። ሀሳቡ ሲሞቻችሁ እንደ ልማዳችሁ ላይክና ሼር ስታደርጉት ለሌሎች ይደርሳል። ከዚህ ሎዚ ኮሎቤ ነው። አመሰግናችሁ። ወዳቻ አለው ይሞቻችሁ ፒስ